ጥሩ የብረት አጥር ይሆንልባል ፈልግ እንደዛ ነው የማደርገው። አሁን እኮ ጎጃም ወንዶ ልቆ ተወደዱኩ፣ ይገርምሻል። በቃ የለም እኮ አሁን በመብራት ፈልገሽ ሎተሪ አዟሪ ጠፋኩ። አሁን የነ ዘመነ ሰፈር ልጆች ብዙ ሀብታም። አሁን ይሄን ሰምተው የኔን ንግግር የዛሬ አራት አመት አሁን እኮ ሎተሪ አዟሪ አይተሽ ታውቂያለሽ? የለም እኮ ተጠልፈው እኮ ነው የሰምሲ፣ ሀብታም የቦሌ ሀብታም ወሰዷቸው። ጎጃም አዘነውን እያስጣሉ አሉ። በቃ ሻወር ይወስዳል ጎጃም አይተሽዋል።

ትለዋለች። እረ እንደው ከዚህ ስራ እንደው የማይሻል ምን ነገር አለ? ራ እንኳን በር ታችኛውን መከፍት ይላል። ያቆኖች ናቸው በብዛት በልግባግ እንደዚያ አይነት በቃ ኦሮ ኦሮ የሚያረዳ ልጅ ነው። ልጅቷ በይክፈች ለከዋላ ልጅ ነው፣ ይዛ ሹገር ማሚ ትሄዳለች። ከዛ ይሄን ጣል፣ ይሄን ቁምጣ፣ ይሄን ሻወር ሙቆ ይገባል። ሰባት ሰዓት ነው የሚዘፈዘፈው፣ ሰባት ሰዓት ይዘፈዘፋል። ጸጉሩ የጎጃም ያምራል። በኢኮኖሚ እኮ ጥለውት ነው እንጂ ምርጥ እኮ ነው ጎጃሜ። ከዚያ በኋላ ቀዳ ይላል፣ ሎሽን ይቀባል፣ ነጠላ ጫማ ይሰጠዋል። ያለመደበትን እንዴት ያደርገዋል? ቀርፈፍ ቀርፈፍ እያል አንድ ስድስት ቀን ትሬኒንግ ይደረጋል። ከዚያ በኋላ ጎጃሜ እኮ ሳት በስድስት ወሩ ፓጃሮ እየነዳ ታገኘዋለሽ። ጎጃሜ እንደ የፓሪስ ሰው በይ እኮ ስድስት ወር ከቆየ በቃው እሷን ይሸጣታል። አንዳንድ ጎጃሜዎች አሁን ግን ችግሩ ሹመርግ ሹገር ማሚዎች ሰው አድርገዋቸው የቦሌ ልጅ መጥለፍ መጥበስ ጀመሩ አይሽ ችግሩ እሱ ነው አራት መኪና ያላቸው አንዱን መኪና አስነስተው የት ነ ሲባል ሀያ ሁለት ውስኪ ቤት ቁጭ ብሎ መርካቶ ሱቁን እኮ እያንቀሳቀስኩ ነው ይላል በዚያ ስታስደውሉ ኧረ እዚህ የሉም ጋሻ ይባላል ጎጃ ሚያሁን በጣም የጠገበው ጥጋ ሹገር ማሚ ነው እና የወሰዷቸው ሴቶች ትጠው የቦሌ ልጆችን ሲኤምሲ መጥበስ ጀምሯል ዘሮቻቸውን ገብቶሻል ማት ጎጃም ያፍጣል አባም ቁን ጎጃም ከዚህ ይሄ ከዚህ ሲባል አሉ ያምሬ በእም ዳብሽ ያው፣ እንዴ ይሄ ከየት ነው የመጣ ምናም ሲባል፣ አይ አነስ ያለ ሀብታም ነው ተብሎ አሁን እንደዚህ ያሩ። በቃ አስቸግረው እንጂ እንዳልሽው ሎተሪ አዟሪውን አዲስ አበባ ጎጃሜ እስኪ አምጡና ሳይዩ፣ አንድ ጎጃሜ አታገኝ። ጠቅላላ ገቧቸው። ጠቅላላ ይገርማል በጣም። አዎ አንቺ የቀረልን ለምን ፈልጊ፣ ፈልጊ ምን ይማ ተፍተፍላለሁ ከነገ ጀምሮ በቃ። ምን ላድርግ ሞጣ ሎተሪ አዟሪን ካገኘሽ እንዳትልቅ። እውነቱ በትክክል ኦርጋኒክ ናቸው እኮ ያውቁ፣ መስረቃ ያውቁ። ዝም ብለሽ ከወርቁን ጉጫ መርካቱ ላይ አይነካም እኮ ጎጃሚ። ቁጭ ብሎ ዝም ብለሽ ጣጥቆ ሲጠብቅ ነው የሚውለው። ግን ሀያ ሁለት ከለመደ በኋላ አታታስቆሚ። ራቤት ብቻ አይመለስም። ዶነነ ታሳዩ ጭፈራ ቤት ካሳዩ ጎጃሜ በሦስተኛ ቀኑ አንቺን ሽጦሽ ሄደ። ከቤተ ክርስቲያን ቤቱ ነው፣ ሥጋው ደግሞ ይወስዳል። ቤቱ ታስገቢዋለሽ። መስቀል ተለቅ ያለ ወርቅ ትገዚለታለሽ። ገጭ አረጋል። ሴቶች እንዳያዩብሽ የጎጃሜ ሎተሪ አዟሪ ቦይፍሬንድ ጋር አሰልጥነሽ የፒያሳና የቦሌ ሴቶች እንዳያዩብሽ ገለል ነው ማረገው ከሴቶቹ። ማንዴ ካራባቱ ሲያረግ እንዴት እንደሚያምር አይተሽዋል። አንገቱ ምናምን። አዎ ያጣር ነው የሚወዝ በጣም ወጣ። ውሸታቸውን እኮ ጫማውን እንሰር ብለው ይመጣሉ። አውቀው መኳንንት ነው የምትመስል። አረ አረ በስ ኮለኛ ነው። እዚህ ሳባ ሴት ይብጃለ ይመጣሎ። ጫማን ጋሼ ይሰሩ ምናምን ይላሉ። ደሞ አውቀው ቂጣቸውን ዞር አድርገው ነው የሚያስሩ። አይተሻል አይደል ሲያስሩ። አንሰጥ እንዴ ያዛርገው ያስራ። የዚያኔ ያጎጃሚያን ካያይ መልስ አረዛው ጎጀ ምን ከሹገር ማሜ ጋር ከዚህ በኋላ ልንቀሳቀስም ብሎ ሁለቱን ፎቅ ሽጦ መጥፋቱ አደራ ከቤተ ክርስቲያን ማለት ነው እንጂ ሞጣዬ ቀጥ እስክና አሁን ቦርጫሞች በዙ ነው የምትይኝ አዲስ አበባ ውስጥ አሁን እኔ ሞጣም እንትን ምልክ የአመጋገብ ስርዓት ማስተማር አለብክ። በተለይ አዲስ አበባ ነው አሁን በእውነት ነው ምልክ በጣም እየተበላሸ ነው። ትውልዱ ተበላሽቷል። አሁን እኮ ባለ ካምፓኒዎች የአስራ ስድስት ሰው ሆርን ያዙ አይተሻቸዋል? እንደሚመስሉ ምስሉ ጋር አንጠልጥሎ በቃ ቁርጥ ላይ ነው ደግሞ ሁልጊዜ፣ ደግሞ የአዲስ አበባ በጣም ቁርጥ ነው። በቃ ቁርጥና ውስጥ ምን ሆኖ ነው እኔ ምን አውቃለሁ? ብለህ ነው ተመቷል እኮ ከረሚለዋ፣ እንደዚህ እያሻሽ ከረሚለዋን አስቀድማት፣ አሹ ግሮሰሪ ገብቶ ከረሚለዋን ይለን ጠቅጠቅ ከረሚለዋን እስኪ የሸክላ ጥብስ አድርገው ይላል። ጠቅ ጠቅ ያደርጋል። አፕሬቲሙን እስኪ ጨምርበው፣ ሎሚ አብዛ ይላል። ደግሞ የሚጠጡት እኮ የተቀላቀል አልኮል ነው። አይተሽ፣ ጨካኝ ናቸው ያለ በቃ ነው ይሆዳ ወጣር ሙስ የሚጠጡ አፕሬቲ። በጣም በጣም እና ንቅንቅ አይሉ የሚገርምሽ፣ አይሰክሩ በጣም በጣም አንዳንድ። አይሄን ትውልድማ መምከር አለብህ። ታተርፈው አለህ፣ ቢያንስ እንደው ከስተቱ እንኳን ይመለስ መትረፍ አለበት እና ወዳቸው ተልቋል ያልሽን የአንቺ ባል እና እንዴት ነው? እንትሩን ፈልጎ አላደረገም። እኔ መጠጋት አልቻለም፣ ወደኔ መጠጋት አልቻለም እኮ ሞጣ እንዴት አድርጎ ይጠጋ? ማድረግ አልቻለም ምንም ነገር የለም። በቃ አልኩት፣ ታየው ታየው ታየው ምንም የለም። ቦርጩ ሊያስጠጋው አልቻለም። እና እንዴት ታደርጋለህ? እንዴት ታደርጋለህ? አንቺ ከዚያስ? በቃ ሄዳ ፈረጠጣላልኩም። ባለፈው አንቺ ነሽ አባረርሽው ምን ላድርግ እንዴ? የቋሪት ልጅ እኮ ነኝ እኔ ቆፍጠን ያልኩ ነኝ። አዎ ቋሪት ነሽ እንደ እነ ክርስቲያን ታደለ ታዲያ እንዴ። ኦ አንቺማ ባላንቴና ነሽ አንቺማ ራሱ ነሽ። አዎ፣ አዎ ጎጃም እኮ ባላንቴና ነው የታወቀ ነው። ምን ይሞታ እኛ ጋር እኮ እንደዚህ የለም። ወደ ፊት ወደኋላ ማየት የለም። ታውቀዋለህ። ከሀገሩ አንዴ ከወሰነ ወሰነ ነው። የእኛ ሰው ደሞ እኮ የቋሪ ሰው አደገኛ ነው። ታዲያ በዚህ በደረቆት መቆያ እንጨት ነው የሚያነዱሽ እኮ ሴቶች። ከተበሳቸው ባለቻቸው መጅረጥ አድርጋ ነው የምታቦን በጀርባው ነው። ጣጣ የላቸውም። በትክክል በትክክል። እኔ አሁን አስቢ እስኪ የጎጃም ሴት ባገባ እዚህ ፎፋ ላይ የምገኝ ይመስልሻል? በጣም በጣም በትክክል ጎጃሜ ባገባ ኑሮ እንደ ቅዳሜ ገበያ ብረት ምጣር ላይ እንደባሉ አንድ ዳዊት ቂጤን አንጨርጭረው ነበር የሚያጠፉኝ። እኔ እንኳንም ጎጃሜ ሴት አላገባውም። አስረሸዋል ጎጃሜ ሴት አ እንዴቱ ዚ እዚ ሶፋ ላይ ምክ- ታገኘኝ ነበር። በትክክል መጣወይ ጠርሙስ ግንባሬ ነው ምትል። እዚያ ጋር ቁጭ ብላ እንዴ፣ አደንቃለሁ። ምርጫ ህልወጣ ሎ ልዬ ሆን ብዬ እኮ ነው የሚገርምሽ አውቀዋለሁ አንተ አስበህበት ነው። ጃ ባገባ ነው ማጤን ነው የምታጠፋኝ። በጣም እንደዚህ ከአንቺ ጋር አሁን በነፃነት ለዋላ በለው ላይቡ ሳያልቅ ነው የምልሽ በጠርሙስ ነው የምትከከሽ። እግዚር አም ተመስገን ነው ማለት ያለብን። ተመስገን ነው ምለው፣ ተመስገን ነው ምለው። እስካሁን ጎጃሜ ብትሆን አጥፍታኛለች። ኧረ እኔ በሆነ አለቀም። ሞጣ ነገርኩሽ እኮ በምታበላ ገጀበና ነው አሻግራ ምትመታሽ። ምንም ጥርጥር የለኝ ዴ ያራዳ ልጅ ግደለኛ። ያዲስ አበባ ልጅ ያራዳ ይመሽ። በእውነት በእውነት ይመቻል። ጨዋታው ይሄ ሴቶችና ወንዶች የትዳሩ ምናምን ይመቸኛል። ግን አንተ ያቅንጠይቅ ብዬ ነበር ጥያቄ ምንድን ነው? እኔ የባህር ዳር ልጅ ነኝ። እና ሞጣ ባህር ዳር ሰርታል። ባህር ዳር ምን፣ ባህር ዳር ኤርፖርት ሰርታል። አረ እኔ ባህር ዳር ራሱ ከተማውንም አላውቀውም። አረ እባክህ አብዳል። እንደ ከባህር ዳር ምን ልሰራ ነው? አቪሽን፣ አቪሽን ውስጥ ይሰራ ነበር የሚባለው ወሬ ሰምቼ እኔ ባህር ዳር ምን ልሰራ እሄዳለሁ? ባህር ዳር ባህር ዳር እኮ ትንሽ ከተማ ነች። አብዳል። ባህር ዳር እንዴት ይኖራል? እኔ እኮ በጣም ያራዳ ልጅ ነው የሞጣ እኮ የመጀመሪያው የመጀመሪያው አራዳ እኮ እኔ ነው። የሚገርም ሁሉም ሰውን እየሰማ ነው። አታስተውሳ ሃይ ስኩሉ ራሱ እረፍት ላይ ማሞ ስመጣ ለማስታውሳለሁ ወሬ ለማዳመጥ ይመጣ ነበር ማሞ። አንድ ክፍል ነው ሁለት ክፍል ይበልጣ የነበር እና ስፔሻል ክላስ ነበር ያች አስራ አምስት ደቂቃ እኔን ለመስማት ነው ፒፕሉም ይመጣው። ደግሞ ባህር ዳርም ልሰራ ነው የሚሄዱ ወዲያው ከመኞት ወደ ትልቁ ከተማ አዲስ አበባ አዲስ አበባ ገባው ገባው ባህር ዳር ሄድ ይለኛል። እንደ ጎንደርና ባህር ዳር ለምንድነው የሚሄደው? የአማራ ክልል ዋና ከተማ ባህር ዳር አይደለም? የአማራ ክልል ምናምን አይመቸኝም። ፒፕሉ እራሱ ባህር ዳር አለባበሱ እንጂ ቋንቋ አይጥምህም። ሰው ትጣላለ ዴ እያለ ስታገኝ፣ ምን አባት ነጭ ሸሚዝ ለብሰ ደበል ብዬ ደበል አለ። ይመች። ለማንኛውም ይሄን ለማጣራት የገባሽ ጨርሻለሁ። ስንት የፖለቲካ አምጡ ይባላል። ባህር ዳር ሄዳል። ጎንደር ይለኛል እዚያ ለጥምቀት ሊሄድ ይችላል። የሆነ ጥጥር ለሞሮ ሰላም፣ ሰላም፣ ወለላው ሰላም፣ ሰላም፣ ወጣ እንዴና? ሰላም ሰመነ ወለላው ወለላው፣ አዎ ስሜ ነው። አማራ እንደ አማራ አማራ እኮ ተስፋ አይቆርጥም። ወለላው ብላለች እናት። እስቲ ከህይወት ልቁ እንዳርገው። አይ ወለላው፣ አይ ጎጃምና ጎጃሜና ያሽ ሞጣ እንዴት ነህ? ጎጃም ልጅ ነው። ጎንደር አዎ አዎ። ደብረ ማርቆስ ልጅ ነኝ። አውቄዋለሁ። አማራዎች ናቸው። ደብረ ማርቆስ እውነትም ቆንጆ ነው። ቆንጆ ነው። ቆንጆ ነው። እንኳን ደህና መጣሁ። አማራ ነው። የአዲስ አበባ ሴት ነገርኩሽ። ዲያስፖራ ተመልከች። ጎጃሜ ይሄንን ነው አሳደሽ ማግባት ይሄ እኮ በቃ መምቻውም በጣም ከባድ ነው። ስራም ሲሰራ ከባድ ነው። ሲማርም በዚያው ልክ ዶክተር ነው የሚሆነው። ጎጃም ያማረ አግቢ። ፍሬንድ አግብታል? አላገባሁም ገና ልጅ እኮ ነኝ። በጣም ጥሩ፣ በጣም ጥሩ ተመልከት። ወለላው፣ ወለላው፣ እውነትም ወለላው። እናት፣ እናት ስም አውጥታለች። ወለፊት ቆንጆ ነው፣ የቆንጆ ልጅ ነው። ቀጥል፣ ቀጥል ተመልከት መስቀል ነው ጋር ያገኘው። መስቀሉን እኮ ያት ከዚህች አይለያትም። አየህ አማራ ይሄ ጎጃሜ ተመልከት። ይችን አልለቀቅም ከዚህች። መስቀሉ ራሱ ታምራለች። አሁን ይሄንን ወስደሽ ሻወር ይገባል። ኒኪ ኒኪ ስፖርት ልብስ ይገዛለታል። ጸዳ ጸዳ ያለ ስኒከሮች ይገዛለታል። መንጃ ፈቃድ ወደውኑ ይለምዳል። ቁርጡ ዝቅዝቅ ይላል። ትንሽ ታራባት በነጭ ሸሚዝ ያደርጋል። አበባ መስሎ ቦሌ ጽፈት ቤት ላይ ወስደሽ ቁጭ አርጊ። የንግዱን ካምፓኒ ለጎጃም የስድስት ወር ብቻ ነው ሥልጠና የሚፈልገው። ከስድስት ወር በኋላ ቻይና ይነግዳል። እንደዚህ ነው። ሰላም፣ ለማንኛው እንኳን ደህና መጣ።